መጨረሻችን አላህ ያሳምርልን ማለት ነው። እንግዲህ በጣም ወላሂ አዘኝ ያለሁ በጣም ነው ያዘንኩት። የዛሬ ቪዲዮ ናይችል በጣም ነው ያዘንኩት ማለት ነው። አሰላሙ አሌይኩም ራህመቱላሂ ወበረካቱ የቻና ቤተሰቦች እንዲ ናችሁ፣ ሰላም ናችሁ። ሰላማችሁ ብዙ ስትርፍርፍ ይበርልኝ። ሰላም ሰላም ክስታንቶች እንዲ ናችሁ፣ ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ ኮሜንት በማስቀመጥ እንዲሁ ይሄን ነገር ያለው ነገር ሀሳብ ባስተያየታችሁ ኮሜንት ላይ በማስቀመጥ ለአብርሽ እንድታደርሱልኝ በአክብሮ ተጠይቃችኋለሁ ማለት ነው። ሰላም ሰላም ክርስቲያኖች፣ ሰላማችሁ ብዙት ትርብራራ ይበሉልኝ። በመላ ዓለም የምትገኙት ኢትዮጵያዎች አላህ በሰላም ይጠብቃችሁ። አላህ ለሀገራችን ያብቀን። ሀገራችን ሰላም፣ ደስታ፣ ፍቅር አንድነት ያምጣልን። ስደት በቃ ከሃ ይበለን እላችኋለሁ እና እኛ ዛሬ ይቺ የመጣውላችሁ ትዳር ላይ እቃ እቃ የሚጫወቱ ሰዎች ማለት ነው። እቃ እንደ እቃ እንደ አሻንጉሊት ማለት ነው። ይሄ እቃ መሰላቸው መሰለኝ ወይስ እንደ ጨው የሚሟሟ መሰላቸው መሰላችሁ መሰለኝ። ትዳር ቅልድ አድርገው ከሆነ የሚያዩት ማለት ነው። አብረሽና ሩታ ማለት ነው። በመሀላቸው ላይ ደግሞ ፍሬም መግባት የለብህም ማለት ነው። እንግዲህ ዛሬ እዛ ቀን ተጨቃጭቆ ነበረ። እንደተጣላችሁ በጣም ትልቅ ደረጃ ላይ ነው የወደቀው የነበረው። ያው አብረሽ ከበፊት ከመጀመሪያ ፍቅረኛው ጋር እንግዲህ ሁሉም ነገር እንዳጨረሰ ሁሉም ነገር እንዳለ ትዝተ ተኋላ፣ ሩታን ያወራ ከሌላ ደግሞ እሷንን ይዞ አወራ። እንግዲህ አይታቸዋ ብዙ ነገር ደርሶ ነበረ። ብዙ ነገር ሆነው ነበር። ሩታ ያው እርጉዝ ናት፣ አሁን የደረሰች ነው፣ እርጉዝ ናት ማለት ነው። እርጉዝ መሆኗ ስታውቅ ይቺ ልጅ እንግዲህ በፊት ያሳለፉት ነገርን አንስታ ተነሳች፣ መጣች ማለት ነው። ሚዲያ ሁሉም አይታችሁታል። እነሱ ብቻ ነው አጀንዳ የሆነው የነበረው። በዛ ሰዓት ኤፍሬም አስቀይሟታል፣ ሩታን ማለት ነው። የአብረሽ ወንድም ሩታን አስቀይሟታል። በጣም ያስቀየማት ማለት ነው። አይገባትም የእሱ እንደዚህ አይነት ማስቀየም አልነበረበትም። ተሳስቷል ፍሬም ማለት ነው። ግን ስስቱን አይቶ፣ ያንን የተሳሳተውን አይቶ እቅርታ ሊጠይቃት እየፈለገ ነው። እቅርታ ማለት ነው። እንግዲህ ትናንትና የተፈጠረው ጉዳይ ሁሉም አይታችሁታል ማለት ነው። ቤት ለመኖር አናገረኝ ምናምን ብዙ ብዙ ነገር እንግዲህ ተባብለዋል፣ አይታችኋል ማለት ነው። ዛሬ ግን ቀይን ልብሴን የተወሰነ ልብስ እዛ ቀን ወስጃለሁ፣ ልብሴን ልወስድ ነው ሊሄድ ነው ብላ እንግዲህ ልብሷን ልትወስድ ሩታ መጥታ ነበረ። ሩታ ልብሷን ልትወስድ ስትመጣ አብረሽ እውነትም እንዲህ የምትጨክን አልመሰለውም። እንደዚህ በቃ ተስፋ የምትቆርጥ አልመሰለውም። እሺ የምትለኝ ቤት ውስጥ ገብታ ማባበል ብሏት ነው ብሎ ደስ ብሎት ነበር። ያው ዛሬ እቃዋን ልትወስድ ልብሷን ልትወስድ የተወሰነ ልብሷን ልትወስድ መጥታ ነበረ። አትወስድም ብሎ አብረሽ ማለቃቀስ ጀመረ። ያለቃቀሰ ነበረ ያው በተፈጠረው ሁኔታ። በጣም የሚያሳዝን ነገር ነው የተፈጠረባት እች ልጅ። ብዙ ብዙ ብዙ ቻንድ ነው ያሳለፈችው ማለት ነው። እውነት ሩታ ማለት የሴት ጀግና ቆንጠን ያለች ሰገን ያለች እረጋታ የምትናገረው ነገር አስተውራ ምትናገር ምሽ ዛሬ እንደዚህ አይነት አውጥታ ጥላ ነጌማን ምን ምን ይለኛል ሳትል ማለት ነው። ለምን እኛ ሲወጣን አናቀውም። ወላህ ሲወጣን እና ስናጠፋ በተናደደን ሰዓት የምንናገረውን አናቀውም ማለት ነው። ግን ቆም ብለን ስናስበው ነው ያንን ነገር የተከሰተው ነገር ስናስቦ እራሳችንን ይወቅሰናል። ራሳችንን በጣም ይጎዳናል። በቃ ለምን ስያመ ነገር ተናገርኩ ብለን የሆነ የምንሳቀቅበት ጊዜ አለ ማለት ነው እና ማለት የፈለኩት አሁን እንትና ኤፍሬም ማለት ነው እንግዲህ ጸጥ ቶታል። እዛ ቀን የተናገረውን ተናግረዋል። እኔም በአንድ ጊዜ ቪዲዮን ሰርቼ ነበረ በጣም አስቀይሟታል። ማታል ተወንድሙ ጋር ሆኖ ማለት ነው ምንም ቢሆን ዘመድም ማለት ነው። እውነት በዚህ በእንደዚህ አይነት ጊዜ ዝምድና ውስጥ መግባት አያስፈልግም። የህልና ነው መናገር ያለብን ማለት ነው። የራሳችን እኔ በወንድሜ እንትን እኮ ነው ያልገባም፣ እህቴ ወይ በእንትኔ ነው ያልገባም። የራሴ ህይወት ራሴ ነኝ የምመራው ማለት ነው። ሰው ስላለኝ አይደለም ማለት ነው። አብረሸ ደግሞ እንደ ጅላችን ጅል ነው ማለት ነው እንደሆነ እንደፈለገ ነው የሚሆነው ማለት ነው። እንደፈለገ ይጀላጀላል ማለት ነው። እቺ ልጅ በአሁኑ ሰዓት እውነቱ ነው እውነቷ ነው እህቱ እንዳለች እንክብካቤ ያስፈልጋታል። ሩታ አሁን ትሬት ማድረግ ትፈልጋለች። ሩታ እንደዚህ ሆና ስታይ በጣም ነው ያሳዘነች ብላ የአብረሽ እህት እዛ ቀን ቪዲዮ ሰርታ ነበረ እንደተመለከታችሁ ማለት ነው አሁን ሰርታለች። አሁን በቅርብ የወለደችዋ እህታቸው ማለት ነው። እና በብዙ ህይወት እንዳወጣችው በብዙ ነገር ተስፋ እንዳይቆርጥ እንዳረገችው ሪታ ናት። አሁን ግን ሪታ እንደዚህ ስትሆን እንደዚህ ስትሆን በጣም ነው ያሳዘነችኝ ብላ እህቱ የገዛ እህቱ ታላቅ እህቱ ቪዲዮን ሰርታ ነበረ ማለት ነው እና ፍሬም በነገራችን ላይ አፍሬም እዛ ጊዜ አጥፍታል ማለት ነው። አሁን ግን ጥፋቱን አውቆ ጥፋቱን አውቆ እቅርታ ሊጠይቃት እቅርታ ሊበላት ብሎ እንግዲህ ልብሷን ልትወስድ ስትመጣ እናቆማትና ልብሷን አንሰጣትም እቅርታ እንጠይቃታለን ብሎ ተዘጋጅ ተቆጭ ብሎ ነበረ ማለት ነው። አብሬታ እንኳን እቅርታ ማለት ነው የረገጡበትም ልትረግጥ አልፈለገችም። በጣም ተናዳለች። ውስጧ ተረብሸዋል ማለት ነው። በነገራችን ላይ እኔ ተወኝ፣ ከእንግዲህ እኔ እረፍት ያስፈልገኛ ተንግዲ ማረፍ ነው የምንፈልገው ሚዲያን ለመውጣትም ቪዲዮ መስራትም አትፈልግም አለች። አብርሽ ደግሞ ችግር የለውም ምንም አትስሪ፣ የቤት ብቻ ቁጭቤ በ የቤት ማ ቤትሽ ቁጭቤ እኔ ምንም ልትሰሪልኝ አትፈልግም ብለዋል። እሷ ደግሞ አልቀበልህም፣ እኔ እቃዬን ይዤ፣ ልብሴን ይዤ ወደ ቤቴ፣ ወደ እናቴ ቤት ነው የሚሄደው አለች። ፍሬም ደግሞ እኔ ነኝ ያጠፋሁሽ ሩታዬ፣ እኔ አጥፍቼሻለሁ፣ ይቅርታ በሰዓቱ አጥፍቼሻለሁ እና አሁን ይቅርታ ልጠይቅሽ ነው አላት። እሷ እኔ ባንተ አሁንም አልቀየምም። ምክንያቱም በዚህ በፊት ብዙ ቻንጅ አሳልፌ ያለሁ ከአንተ ጋር በችግሬ ጊዜ ተጎኔ ሆነ ያለኛል። በጣም በጣም በጣም በወጠቁበት ሰዓት እንደዚሁ አቃጥሏት አብረሽ ማለት ነው። በአቃጠለኝ ሰዓት እንደዚህ እንትን ባለ ሰዓት ተጎኔ ሆነ ከኔ ጋር ስለሆን የዛ ጊዜ እየሰራሃቸው ስራዎች ሳይ አሁን ብታጠፋኝም እኔ ቅይም አልይዝብህም፣ ፍሬም አለችው ማለት ነው። አይ እኔ ደግሞ አብረሸና ሩታ እንድትገናኙ አንድ ላይ እንድትሆኑ እንድትለያዩ ስለማንፈልግ ነው ይሄ ነገር እያረኩት ነገር የነበረው በንገራችን ላይ በጊዜውን አስቀይሜሻለሁ። አሁን ግን ይቅርታ ልትኝ እፈልጋለሁ አላት። እሷ እኔ አሁን ምንም አንተ ያጠፋኸኝ ነገር የለም ያጠፋኝ አብሬሽ ነው። አንተ ምንም ነገር ያረካኝ ነገር የለም። አሁን እኔ እረፍት ነው የምንፈልገው። እንዲህ እንዲህ ለማለት አልፈልግም አለች ማለት ነው። አብሬሽ ልብስሽን ይዘሽ አትጭም፣ በፍጹም እቃሽን አይን እያየ ይዘሽ አትወጭም ብሎ ሁለቱም እንግዲህ ግግም እያሉ ነበረ እላችኋለሁ። እቃዋን ጥላ ነው አልፈልግም፣ አትገ አትጅም አትወጭም አላት። ከዛ አብረሸ ደግሞ ተናዶ ግድግዳ ላይ እንደቆመ በሩን ዘግቶ ገብቶ መኝታ ክፍሉ ዘጋ። ወንድሙ ሲያንኳኳለት አልከብትም አለው። ፍሬም ደግሞ ተጨናንቆ በር ላይ ቁጭ ብለዋል። እንግዲህ ሩታ ከአቤል ጋር ነው የመጣችው፣ ከአቤል ጋር። አቤል ደግሞ አላይስጥ ማለት ነው። ይቺ ልጅ በደንብ ይዝሃታል ማለት ነው። እውነት አንድ ሰው ቢጥል አንድ ሰው አይጥልም ባይጥል ጥሩ ነው ማለት ነው። እዛ ቀን ደብድቦት ነበረ። አንተ ነህ እንደዚህ ያልካት፣ የወሰድካት አንተ ነህ። እቃውን ይዛልት የ የሰጠሃት ብሎ እሷ